ዝች መርዝ ባይዘወይ ቤታዮ ዩቱብ ላይ እያሸነፈች ነው። እሱ ግልጽ ነው። ሊያሾ ቤታዮን አልቻለቻትም። ሊያሾ ቤታዮን አልቻለቻትም፣ አይደለ? ቤታዮ ግን ኤልሻዳይን አልቻለቻትም። ቤታዮ ኤልሻዳይን አልቻለቻትም። ግልጽ ነው። በቃ ቤታዮ መጣችና ዛሬ እኔ እናት፣ እኔ አሽሙር አልችልም፣ እንጋጠብ እንጋጣም ትላለች። ምንድን ነው ከስራ እየወጣሁ ነበረ። ምንድን ነው አሽሙር አልችልም ስል ጓደኞቼ ዋራፕን ቤታዬ ምን ሆናለች? አርሰናልን ጌም እያየች እየተቃጠለች ስለሆነም ድራማ እየተንጨረጨረች ነው። ቱ ሳይድ ቱ ወይ መቃጠሉ እንደ ድፎ ዳቦ ከላይም ከታችም እያቃጠሏት ነው። እና ምንድን ነው ብዬ ስጠይቅ የኤልሻዳይን ስቶሪ ጅና ከዛን ኤልሻዳይ ስቶሪውን በዚህን የጀመረችው እዚህን የጀመረችው ስቶሪውን ማለት ነው። ከዛም በኋላ ይሄኛውን አረገች። አንቺ ታምጮ አንቺ ታሮጩ ለአማራ ሕዝብ በምላስ የከፈላችሁትን ዋጋ የኦሮሞ ገብሮች የቀጠሮ እንጫወት ብላችሁ በመለመን የከፈላችሁትን ዋጋ አመልሱ። አማራ የሆነውም ያልሆነውም ማዛገን። ወይ ጉድ! ወይ ኤልሻዳይ! መቼም ከቤታዮ በላይ አማራ ኤልሻዳይ ናት። በእውነት አይደለ አይደለ አሁን ለምሳሌ ቤታዮ አስራ አራት ካራንት ወርቅ ከሆነች ኤልሹ ሀያ አንድ ካራንት ወርቅ ከአማራ በላይ አማራ ናት። በእውነት ጽድት ያለች አማራ ናት። ደረጃዋን የጠበቀች ብራንድ አማራ ናት ኤልሹ። ይህን እንክዳለን ቦምብዶ ስፈራት ኩ የተሻለ በእውነት እኔ ዚያ ፕላይ ቶክሲክ ላይቨሪኮ ሺስ ቶክሲክ። ከዛም በኋላ ምን እንዳለቻት ታውቃላችሁ? ዛሬ ተወጋሽ ማር። ይሄ ይሄኛውን ሳይ እግዚአብሔር ምስክሬ ነው። ዛሬ ትምን ያለኝ ቡና እየጠጣሁ ነበር። አፌ ተወጋሽ ዛሬ ማር አለቻት። ከዛም ተገርሜ ሳልጨርስ ሌላስ ደሞ ምን አለቻት? በጌታ ፀጉር መንጃሩ ፀጉር እንትን ያረካል፣ ያንቺ ግን አንጎልሽ እንዳይወጣ። ለነገሩ አሁ እኔና ቤታ እኮ ግንባራችን ሄዶ ሄዶ እኮ የለም። አሁን ከዚህ በኋላ አንጎል የሚወጣው የኤልሻዳይ ስቶሪ። ከባድ ልጅ ናት ኤልሻዳይ፣ ከባድ ልጅ ናት። ኦ ማይ ጋድ፣ ኤልሻዳይን ቤታ አችላት። እግዚአብሔር ዛሬ ትወጋሽ ማረ ዛሬ ተወቀሽ ማር። ከዛን የቀጠሩ ጌመማ ያስፈልጋል። መድኒቱ ውድ ነው። ማይ ጋድ ቤታዩ አችያቱም ኤልሻዳይን። በቃ መኝ ና ቤታ በቃ ኤልሻዳይ ስትናገርሽ ተያት በቃ። ምክንያቱም ስምሽን ጠርታ አትናገርሽም ግን ታሳብድሻለች። ለራቼ ቴክስት አርጋለች ቤታ። አይ ምን አቃለች? ምን አቃለሁ። ራቼ ቴክስ መለሰልኝ። ግን ብርቅ ነው ራቼ። ግን እንዴት ነው መናትክ ራቼ? ኢንቦክስ ከመለሰ ኦ ማይ ጋድ መለሰልኝ እኮ ምናምን ብሎ ፌንት ይሰራሉ አሉ እነዚህ ሴቶች፣ እነ ኤልሹ እነ ቤታ። ቤታ ነው ዛሬ ስታወራ የሰማሁት። አይታችኋል? ራቼ እኮ ቴክስ መለሰልኝ፣ በኢሞጂ ብለው ስክሪንሻት አድርገው ይላላካሉ። ራቼ አሬ መችግ በሆነ ጀግና እኔ እንደዚህ አይነት ወንድ ነው በቃ ኤልሻዳይ በጣም ነው የምታስጠላው። ምኗ ነው የሚያስጠላው? አንቻይ ምን አባሽ ታርግሽ? ኤልሽዬ እንዳትነቅ። ኤልሹ አደገኛ ነው። በቃ እንደዚህ አይነት ሰው ይመቸኛል፣ ጊዜ ማያባክም። በቃ ሰውን ዋጋ አድርጎ ዞር ሚል መርስ። እኔ አይላፍ ኤልሻዳይ እራቼ ጌመሩ ነው። አሽሙረኛ ናት ታዲያ። እናቱ ከመሳደብ አይሻልም፣ ከተሳዳቢነት አይሻልም እኔና መዳን ያለን ብቻና የሆነ ሰው እያለ ለእሷ አሽቃበጠለታለ።